አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች የመንገድ ላይ ጥያቄያችን ዛሬም በድጋሚ ተገናኝተናል። እንግዲህ ለተከታታይ ረመዳን እስኪያልቅ ድረስ በዚሁ ሰዓት ወደ እናንተ የሚደርስ ይሆናል። አሁንም በድጋሚ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የረመዳን ጾም በሰላም አደረሳችሁ እያልኩኝ ጾሙ የአፍያ የጤና እንዲሆንላችሁ የዘውትር ምኞቴ ነው። እንሻላ ሁላችንም በኢባዳ ላይ እንጠቅር። ጥያቄ ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዋሊክ ሰላም ወረህመቱላሂ ወበረካቱህ። እንኳን አደረሰ፣ እንኳን አብራ አደረሰን። ስመ መጀመሪያ ስምህን እንወቅ። ስሜ ዘዲ ሙሐመድ ይባላል። ነው? ዘዲ ሙሐመድ። ኬታ ሀገር ነው? ቡራዩ። አዎ፣ ነው። እንዴት ነው ቡራዩ? አልሐምዱሊላህ አሪፍ ነው። ምን ማለት ነው? ረመዳን በቡራዩ ምን ይመስላል? ረመዳን አሪፍ ነው፣ አልሐምዱሊላህ። በጣም ደስ ይል ነበር። እንዴት ነው የምታሳለፈው? እስቲ ረመዳን ያው አብዛኛው ሰው እንደሚያደርገው ቁርአን ቲላዋ አለ፣ መስጂድ መግባት አለ። ያው አሽረል አዋኪር ሲቃረብ ደግሞ ያው በኢቲካፍ ምናምን ኢንሻላህ እናሳልፈዋለን። አሁን ተማሪ ነህ ወይ ሰራተኛ? ተማሪ ነኝ። ቡኻሪ ኢስላሚክ አሶሽ ነው። የእንትን ኮሌጅ ነው የእንትን አረበኛ ና ሸሪያዊ ነው። ስንተኛ አመት ነ? የመጀመሪያ አመት ነው። ማሻአላህ። እንዴት ነው ረመዳን ሲመጣ እንደው ምን ትዝ ይላል በልጅነት ውስታ ወይ ረመዳን ሲመጣ ምንን ያስታውሳል? ሳምቡሳ ረመዳን ያው የሚያስታውሰኝ ቁርአን ነው። አላል አላ አደል ከቁርአን ጋር ያለንን ትስስር እንድናጠናክር ይረዳናል እና ቁርአን እናስታውሳለን። በዚህ ሰዓት ነቢያ ሰለላሁ ዐለይሂ ወሰለም ወህይ የወረደባቸው ቀኑ መሆኑን አስታውሳለሁ። እንደው ላንተ መሰሉ ወጣቶች እንደው ረመዳንን እንዴት ቢያሳልፉ ብለ መልእክት አስተላልፍላቸዋለሁ? ረመዳንን አላ አደል ሲመጣ በመጀመሪያ ንያችንን ማስተካከል ይኖርብናል ማለት ነው። ንያችንን አስተካክለን በመቀጠል ደግሞ ኢኽላስ ሊኖረው ይገባል። የምንሰራው ስራ በሙሉ ለአላህ ሱብሃነሁ ወተዓላ ብለን መሆን አለበት። በመቀጠል ደግሞ ምን ይኖራል መሰለህ አይደል? የምንሰራውን ነገር በተሻለ መልኩ እንድናካሄደው ተቋም ያስፈልገዋል ማለት ነው። ምክንያቱም ከተለያዩ ሱሶች መራቅ አለብን። ከማይሆኑ ነገራቶች መራቅ ይኖርብናል። የሸህሩ ረመዳን ደግሞ ትሩፋቶችን መረዳት አለብን፣ ማየት አለብን። በመቀጠል አላደለ ስለ ጾም ደግሞ ህግጋቶችን አሪፍ አድርገን ተረድተን ብንገባበት አሪፍ በሆነ መልኩ ልናሳልፉ ይጠቅመናል ብዬ አስባለሁ። እሺ በመጨረሻም አንድ ጥያቄ ልጠይቅና ከመለስ ክስጦታ ይኖረናል። እሺ መካከለኛ የአየር ንብረት ካላቸው ሀገራት በአቬሬጅ ከስንት ሰዓት ከስንት ሰዓት ይጾማሉ? ከአስራ አንድ እስከ አስራ አምስት ባለው አስራ አንድ መካከለኛ ያላቸዋል ለምሳሌ እንደ ኢትዮጵያ አስራ አምስት ኢትዮጵያ አስራ አምስት ሰዓት እንጾማለን። ሽክራን ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ስም እንታወቅ። ሰዒድ ሁሴን ይባላሉ። ኬት አካባቢ ነው? ከራያ ከትግራይ አካባቢ። አዎ ከራያ። እንዴት ነው አዲስ አበባ ጾመት አቃለ ረመዳንን ጹመና ጹም ያቃለሁ። ያው አዲስ አበባ ነሻጣም፣ አልሐምዱሊላ ሁሉም ነገር አሪፍ ነው። ራያ ረመዳን ምን ይመስላል? ራያ አሪፍ ነው፣ አሪፍ ነው፣ አልሐምዱሊላ። ራያ ሁኔታው ሙቀት ነው ወይስ ብርድ? መካከለኛ ነው። ረመዳን አይከብድም? አለ አ ብዙም አይከብድም፣ እዛ አሪፍ ነው። እንዴ ነው የሙስሊሞች ቁጥር ብዙ ነው ወይስ ምን ይመስላል? ያው የሙስሊሞች ቁጥር ያው እንትን ነው፣ አምሳ አምሳ ይመስለኛል። ዛ አካባቢ እንደዛ ነው አካባቢ ላይ ስትጾም ምን ያስታውሳል? ወይ በልጅነት ወይ አሁን ረመዳን ሲመጣ እንደው ትዝ የሚል ነገር ምንድን? ያው ረመዳን እንግዲህ የቁርአን ነሻጣው ምናምን አልሐምዱሊላ። ወደኛ አካባቢ አሪፍ ነው። ያው መስጂድ ምናምን የመስጂድ ጀማዓ ምናምን አልሐምዱሊላ፣ ያ ነው የሚናፍቀው። እዛ ብትጾም ይሻላል እዚህ? ይህ ከባድ ጥያቄ ነው። ያው እንግዲህ እዚህም አሪፍ ነው፣ እዚህም አምናይቸዋለሁ ምናምን አሪፍ ነው። ያው እዛም አሪፍ ነው። ብቻ እዚህ ይሻል፣ እዚህ አይከብድም። አን እዚህ አሪፍ ነው። ሁለትም ጋለና ቀን እዚህ መስጊድ ነሻጣው ምናምን አሪፍ ነው። ተሀጅዱን ምናምኑ አሪፍ ነው አልሐምዱሊላህ እንደ አንተ አሁን እዚህ ለትምህርት ነው የመጣህና ያው ስትመለስ ማህበረሰብን እንሻላ እንደምታገለግል ተስፋ እናደርጋለን እዛ ላሉ አካባቢ መሰል ወጣቶች ረመዳንን በምን አይነት መልኩ እንዲያሳልፉ ብለህ መልእክት ታስተላልፋለህ ያው ቢስሚላህ እንትን እዛ አካባቢ አልሐምዱሊላህ ወጣቶቹ ምናምን እንዲበረታቱ ምናምን ወደ መስጅዶች ከመስጅድም አለመራቅ ምናምን ያው እንግዲህ ተሀጅዱን በመስገድ ምናምን እንዲበረታቱ እጠይቃለሁ እስቲ በመቀጠል ለዛ አካባቢ ማህበረሰብ በትግረኛ እንኳን አደረሳችሁ ብለ ስለ ረመን አጠር ያለሽ መልእክት አስተላልፍ። ኳዕ ንረመን ብሰላም ኣብፅሐኩም ያው ረመን ከም ዝፍለጠው ብጣዕሚ ሓሪፍ እዩ ያው እንግዲህ እንሻ ላ ረቢ ኣብፅሐና። እሺ በመጨረሻ ጥያቄ ልጠይቀ በዓለም ላይ መካከለኛ የአየር ንብረት ካላቸው ሀገራት ረመዳንን ጾም ከስንት እስከ ስንት ሰዓት ይጾማሉ? አቬሬጅ ከአስራ ስድስት እስከ አስራ አራት ምናምን ባሉ አይደለም። ሹክራን ጀዛከላሁ ኸይር፣ እናመሰግናለን። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ወአለይኩም ሰላም ወረህመቱላህ ወበረካቱሁ

ያው እንትን ያለ ነው፣ እየተዘጋጀ ነው ለረመዳን ኢንሻአላህ። እንዴት ነው የምታሳልፈው? ያው አብዛኛው ጊዜ ያው በአዝካር በሰላዋት በመብዛት እንደዛውም ደግሞ ቁርአን በመቅራት እና ኸይር ነገር ሰላዋቶችን መጠበቅ እና ሌሎችንም ብዙ እንትን መጥቀስ ይቻላል። ከዚያው ከጊዜ ፋዞች በረመዳን ነው የሚፈለጉት ይባላል። ያው ብዙ ጊዜ እንደዛ ነው። ሐቂቃተን ያው ብዙ ጊዜ ያው ከቁርአን ጋር ስለሚያያዝ እና የዛን ሰዓት በጣም ቁርአን ላይ በጣም የሁሉም ይሰማራሉ፣ በጣም ይመለሳሉ ወደ ቁርአን እና ለዛ ነው ተያያዥነት አለው የሁሉም ነው። ያው እንደው ለአንተና መሰል ወጣቶች እንደው የምታስተላልፈው መልእክት፣ ረመዳን እንዴት ቢጾሙ ይሻላል? ኢንሻአላህ ያው ሐቂቃታን ረመዳን ያው ስንገባበት በጣም አጭር ጊዜ የሆነ ነው ና። እንዳጋጣሚ ገና እንደጀመር ወደ መጨረሻ አካባቢ የምንደርስበት ጊዜ አለ። እና የረመዳን ቀናቶች እንደሌላ ቀናቶች አይደለም። ይህንን ቀናቶች ደግሞ በጣም ውድ ናቸው የረመዳን ጊዜዎች። እና በጣም መጠቀም አለብን ከኢባዳ እና ራሳችን ደግሞ ተውበታርክተን ከሌለው ነገር ንጹሕ ሆነን ረመዳንን ተቀብለን ረመዳንን በአግባቡ እንድንቀበል ከራሴም ለሌሎችም እመክራለሁ እና አላህ ይዛ ሰው ይበላል እንደው በመጨረሻም አንድ ጥያቄ ልጠይቅ ዝግጁ ኢንሻአላህ ወደ ሰሙድ ህዝቦች የተላከው ነቢይ ማን ይባላል አላሁ አክበር መልካም ረመዳን ማሻአላህ እንደው ይቺ ስጦታን እንደው ለደስታ እንድትሆንን ውፋዞች መቼስ ተገኝተው አይለቀቁም አይደል እንደው ሶስት መስመርም ቢሆን አሰማ

ለዓለኩም ተህተዱን። የተወደዳችሁ ተመልካቾቻችን የተከታተላችሁትን ይመስል ነበር። የዛሬው ጥያቄና መልሳችን ከተለያዩ አካባቢዎችን አሁንም መጠየቃችን እንደቀጠለ ነው። በሌሎች ክፍል እስክንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።